ሰላም ተነስተልኝ ወደ ደውሜድ ቤተሰቦች እና ተከታታይ ዛሬ ብሮክሊንን የመመገብ የጤና ጥቅሞች እና የጤና በረከቶችን እንመለከታለን። ለመሆኑ ብሮክሊን መመገብ አረንጓዴ አትክልት መመገብ ቻ አደር ብሮክሊን በተፈጥሮ ንድፍ ወይም ደግሞ ቀመር ውስጥ የተደበቀ በሳይንስ የተደገፈ መድኃኒት መክፈት ነው። ዶክተሮችና ሳይንቲስቶች ብሮክሊን ምርጥ አትክልት ብሎ የሚጠሩት ለምን እንደሆነ ያውቃሉ። በየቀኑ አንድ ጭልፈ ብሮክሊን መመገብ ልብን የሚከላከል ካንሰርን የሚዋጋ እንዲሁም ደሞ የእርጅና ጊዜን የሚቀንስ ቢሆንስ? በተጨማሪም የብሮኮሊን በብዛት መመገብ የሚያስከትላቸውን አደጋዎችን በሳይንስ አስደግፈን እንመለከታለን። ይህ ደቡሜድ ነው ስብስብ የህክምና ርሶችን ወደ ተግባራዊ መከር መንከፋፍልበት አን እንደተለመደው ስለ ጤናችን አዘጋጅ ሐኪም ደ ከሁሉ በፊት ቻናላችን ሰብስክራይብ ሼር በማድረግ ደግፉን። እያለን ስንቀጥል በአንደኝነት የምናገኘው በዚህ ቪዲዮ ውስጥ ማለታችን ነው ብሮኮሊን በስተጀርባ ያለውን ሳይንስ በሁለተኛ ደረጃ ደግሞ የጤና ጥቅሞችን በሶስት ነት የአደጋዎችንና ጥንቃቄዎችን እንዲሁም ደግሞ በስተመጨረሻ ብሮክሊን ለመመገብ ትክክለኛው መንገድ እንመለከታለን። ስንቀጥል በአንደኝነት ቁጥር አንድ ላይ የምንመለከተው ከብሮክሊን በስተጀርባ ያለውን ሳይንስ ነው። እንግዲህ ስለ ብሮክሊን ስናወራ ብሮክሊን በቤተሰብነት በሳይንስ ያጠራሉ ከክሩሽፈር አትክልት ቤተሰብ ውስጥ የሚመደብ ነው። በተለይም በዝርያው ከጎመን ከጥቅል ጎመን እንዲሁም ደግሞ ከአበባ ጎመን ቤተሰብነት የሚመደብ አትክልት ነው። በቫይታሚን ኤ ሲ ኬ እንዲሁም ፎሌት እና ፋይበር የበለጸገ ነው። ነገር ግን እውነተኛው አስማት የሚመጣው በውስጡ የያዘው ሰልፍሮፌና ነው። እንግዲህ ሰልፍሮፌናን አለው ማለት ሰልፍሮፌናን በተፈጥሮ እብጠትን ለማዋጋት የሰውነት ውስጥ ጎጂ የሆኑ ኬሚካሎችን ለማስወገድና እንዲሁም ደግሞ በብዙ ጥናቶች የተረጋገጠ ውድ ነው ማለት ነው። በሳይንስ አስደግፈን ለማየት ያህል በጆርናል ኦፍ ኑትሪሽን 2023 ላይ የታተመ ወይም ደግሞ የተመዘገበ ዶሴ እንደሚያመላክተው ከሆነ ሰልፍሮፋን የሰውነታችን ብዙን የኢንዛይሞች በተለይ ቢታይም ኤንአርኤፍ ቱ የተባለውን የሚያመነጭ የሚረዳ ሲሆን ይህም ሴሎችን በተፈጥሯዊ መሆነ መልኩ የሚከላከል ከመርዛማ ጥቃት የሚከላከል ሴሎችን እንዲሁም ደግሞ ከኦክሳይድ ውጥረት የሚከላከል ነው። ብሮክሊን የሰውነት ማጽዳያ ወይም ደግሞ እንደ ሰውነት መጥረጊያም ያገለግላል። ስንመገብ ጎጂ የሆኑ መርዛማ ንጥረ ነገሮችን በማስወገድና በማጽዳት ይታወቃል ማለት ነው። በቁጥር ሁለት ላይ ደግሞ የብሮክሊን የጤና ጥቅሞችና የጤና በረክቶችን እንመለከት። በእያንዳንዱ የሰውነት ክፍሎቻችን ላይ ብሮክሊን የሚሰጥንን የጤና ጥቅሞች ስንቀጥል ከላይ ስንጀምር ከአእምሯቸው እንደ ወይም ደግሞ ከብሬን ሴሎችና ከአንጎል ሴሎች የሚሰጥነውን ጥቅም እንመልከት። ብሮክሊን የአንጎልን ኃይል ይጨምራል። እንዲሁም ደግሞ ሉትንና ሰልፍሮፊናል የተባሉ ኦክሳይዶችን እንዲሁም ደግሞ የነርቭ ሴሎችን ከእርጅና ለመጠበቅ ታዋቂ ይረዳሉ። እንደ ሃርቫርድ ፐብሊክ ሄልስ አሶሽን እንደሚያመለክተው ከሆነ ክሩሽፈር አትክልቶችን አዘውትሮ የሚመገቡ ሰዎች እድሜያቸው በእድሜያቸው ዘመን የተሻለ ማስታወስ እንዲሁም ደግሞ የእውቀት ደረጃቸው ከፍ ያለ መሆኑን አረጋግጧል በምርምር ማለት። በቁጥር ሁለት ላይ ደግሞ ከልብ ጤና ጋር በተያያዘ ብሮክሊን የሚሰጠ ጤና ጥቅሞች ውስጥ ብሮክሊ መጥፎ ኮለስትሮልን ኤልዲኤልን ይቀንሳል፣ ጥሩ ኮለስትሮልን ኤችዲኤልን ያሻሽላል ወይም ደግሞ ይጨምራል። እንደ አውሮፓውያን አቆጣጠር በ21 በስነ ምግብ ጥናት ላይ የተደረገ ጥናት እንደሚያሳዩ ከሆነ በየቀኑ ብሮኮሊን መውሰድ የደም ቧንቧዎችን ጥንካሬ የሚቀንስ እንዲሁም ደግሞ የደም ቧንቧዎች ፍሌክስብል እንዲሆኑና የደም መርጋትን የሚያረጋጋ እንዲሁም ደግሞ ደም በቀላሉ በደም ስሮች በኩል እንዲያልፍ የሚረዳ ደም ስሮችን ፍሌክስብል እንዲሆን የሚረዳ መሆኑን ያረጋግጧል። ማለት በቁጥር ሶስት ላይ ደግሞ የምናገኘው ከጤና በረከቶቹ ቁጥር ሶስተኛ ላይ ምን በሶስትነት ደረጃ ላይ የምንመለከተው የአጥንት ጥንካሬ ነው። ከአጥንት ጥንካሬ ጋር በተያዘ ብሮኮሊን ምን ይጠቅማል ከተባለ በቫይታሚን ኬ በካልሲየም የበለጸገው ብሮኮሊን የአጥንትን ያጠናክራል እንዲሁም ደግሞ የኦስቲዮፖሲስ የኦስቲዮፖሲስን ይከላከላል። በተለይም ደግሞ ከ40 ዓመት በላይ ለሆኑ ሴቶች ላይ የሚያስቸግረውን የአጥንት መሳሳት እንዲሁም ደግሞ ከአርትራይተስ ከመገጣጠሚያ ህመም ጋር በተያያዘ የመያዝ እድላችንን ይቀንሳል ማለት ነው። ዕድሜ እየጨመረ ሲመጣ የአጥንት መሳሳትን ይቀንሳል ማለት ነው። ብሮኮሊን በስርዓቱ መመገብ ፓረቲን ደረጃ ደግሞ ከብሮኮሊን የጤና በረክቶች ውስጥ የቆዳና የቆዳን እንክብካቤና ከጸጉር ጋር በተያዘ ያዘ በውስጡ ያለው የቫይታሚን ሲ ሰውነት ኮላጅን እንዲያመርት ይረዳል። እንዲሁም ደግሞ ቆዳ ብሩና ወጣት ሆነ እንድንታይ ያረጋል። በተለይም በውስጡ የያዘው ዚንክ እንዲሁም ደግሞ የኦክሳይድ እንዲሁም ደግሞ የኦክሳይድ ጭንቀትን በመቀነስ ብጉሩን እንዲሁም ደግሞ የፀጉር መርገፍን ይከላከላል። በአምስተኛ ደረጃ ደግሞ የብሮኮሊን ከምስት የጤና በረከቶች ውስጥ የምግብ መፈጨት ስርዓትን እና የአንጀት ጤናን ይደግፋል። ብሮኮሊን ከፍተኛ ፋይበር ጤናማ የምግብ መፈጨትን የጤናማ የሆኑትን የአንጀት ባክቴሪዎችን ይደግፋል እንዲሁም ደግሞ ለአንጀታችን እንደ ብሩሽ ወይም ደግሞ እንደ መጥረጊያ ሆኖ የሆድ ድርቀትን ይከላከላል። በጉበት ውስጥ ደግሞ የመርዛማ የሆኑ ንጥረ ነገሮችን በማጽዳት ይታወቃል። ስንቀጥል ወደ ዋናው አርእስታችን ስንመለስ ወደ ሶስተኛው ርዕሳችን ማለት ነው፣ አደጋዎቹንና ጥንቃቄዎቹ ብሮኮሊን ከመጠን በላይ ብንጠቀም ምን አይነት አደጋዎች ሊኖሩት ይችላሉ የሚለውን ስንጠቀም ስንጠቅስ ከመጠን በላይ ብሮኮሊን መብላት በውስጥ ያለው ሰልፈሪ የከፍተኛውነ ሰልፈሪ ይዘት ምክንያት የእብጠት ወይም ደግሞ የሰውነት መብገን እንዲሁም ደግሞ ጋዝን ሊያስከትል ይችላል። እንግዲህ በብሮኮሊን የሚመገቡ ሰዎች በተለይ የደም መርጋት ችግር ላለባቸው ከሰውነቱ ወይም ደግሞ ከኮግሎባቲ ጋር በተያዘ ወይም ደግሞ ከብለድ ኮአጉሌሽን ጋር በተያዘ ዋርፋሪን እየወሰዱ ያሉ ሰዎች ካሉ የደም አቅጠኛን የሚጠቀሙ ማለት ነው ብሮኮሊን ቢያንስ ከአንድ ማንኪያ በላይ በቀን ባይጠቀሙ ይመከራል። ምክንያቱም ምንድነው ከተባለ ኬሚካል ሪአክሽን ይፈጠራል። የውስጥ በውስጥ ያሉ ከፍተኛ ሰልፈር ከዋልፋሪን ጋር ሪአክሽን ስለሚፈጥር በብዛት ባንጠቀም ይመረጣል። ሀኪሞችን ብናማክር ይመረጣል ማለት ነው። ዋርፋሪን ምንጠቀም ከሆነ ወይም ደግሞ ከብሮኮሊን መራቅ ይኖርብናል ማለት ነው። ከዋርፋሪን ጋር አንድ ላይ አይመከ ወይም ደግሞ አይሄድም። ብሮክሊን አራተኛው ደግሞ ብሮክሊን ለመብላት ትክክለኛው መንገድ እንዴት ነው ከተባለ ሳይንስ እንዲላል ከመጠን በላይ ብሮክሊን ማጣብስል ወይም ደግሞ ማብሰል አይገባንም። ቢያንስ ብሮክሊን አንደኛ፣ ብሮክሊን ማፍላት ከ50% በላይ የሚሆኑ ሰልፈር ይዘቱን ያሳጣዋል። ሁለተኛ ደግሞ ከ3 እስከ 5 ደቂቃዎች በእንፋሎት ወይም ደግሞ በእንፋሎት መልኩ አፍለተን ከትፈን ዘይት፣ በተለይ ኖርማል ዘይት ሊሆን ይችላል ኦሊቬራ ዘይት ሊሆን ይችላል፣ ከነጭ ሽንኩርት ጋር ደባልቀን ከተለያዩ ምግቦች ጋር መመገብና መጠቀም ይቻላል። ግን ከ3 ከ3 እስከ 5 ደቂቃ ብቻ በእንፋሎት መልኩ ማፍላት። በሶስተኛ ደረጃ ደግሞ እንዴት መጠቀም ይቻላል ሲባል ከሎሚ ከሎሚ ጭማቂ ወይም ደግሞ ከሎሚ ጋር ጎን ለጎን ብንጠቀም ይመረጣል። ምክንያቱም ምንድነው ሲባል የብረት መሳብንና ጣዕምን ስለሚጨምር፣ አይዳን አብዞርቤሽኑን በደንብ ለማግኘት ሰውነታችን አብዞርብ እንዲያደርግ ካስፈለገ ከሎሚ ጋር አንድ ላይ ቀላቅለን ብንጠቀም ይመረጣል ማለት ነው። እንግዲህ ፕሮ ስለ ብሮኮሊን ናልካልን ደውሜደን ሰብስክራይብ ሼር ማድረግ እንዳይረ ለማድረስ አዳዲስ መረጃዎችን ለማግኘት እንላለን። መልካም ጊዜ፣ መልካም ቆይታ። ቻናላችን ሰብስክራይብ ማድረግ እንዳይረሳ ፕሊዝ። እናመሰግናለን። መልካም ጊዜ